ሰላም ለእናንተ ይሁንዶችዬ፣ እንዴት አረፈዳችሁ? እንዴት አደራችሁ? ደህና ናችሁ ወይ? ይሁን። ዛሬ ሰላም ለእናንተ ይሁንዶችዬ፣ እንዴት ናችሁ? ደህና ናችሁ ወይ? እንደምናችሁ። ዛሬ ማለት ነው ትናንትና፣ እዚህ ቤት ያለሁበት ቤት ማለት ነው የምንሰራበት ቤት ድግስ ይባላል። በእኛ ሀገር ያው ድግስ ነው። በዚህ ሀገር ደግሞ አዚማ ይባላል መሰለኝ እና እስቲ ላሳያችሁ ከየት መጥቼ ይህን ቀ ውዴት እንደምወስድ ማነው ላሳያችው። ምክንያቱም ምን ያህል እንደሚከብድ ማለት ነው። እና ይውላችሁ አሁን እና ወዶች ይውላችሁ፣ ከዚህ አንስቼ አሁን እንደውም ይሄ ግማሹን ቆርጬ ነው ይሄ ሽንት ቤት ነው። እዚህ ጋርም አንድ ሽንት ቤት አለ እዛ ጋር እና ከዚህ አንስቼ እንዲ ይታያችኋል። እዛ ያለው ቤት እሱ ቤት ሄጄ ነው እቃ ማነሳሳው ማለት ነው። ከዚህ ወስጄ እንዳልሄደባችሁ እንት ያንትን ይልብኛል እንጂ አሁን እዚ ቤት ገባና ይኸው ትናንትና የነበረው አዚማ በነሱ አዚማ ይባላል። እዚ ጋ ይሁላችሁ እዚ ጋ ለእያንዳንዳቸው ተመር ይደረጋል ማለት ነው። እዚ ጋ ይሁላችሁ እዚ ጋ እዚ ጋ እና ይህን ይመስላል የኛ የአረብ ሀገር ስራ ለዛውም እናሁን ማለት ነው። ይሁላችሁ የሆነ ዕቃ ይዤ ኩሽና እልበለው በእኛ አገር ኩሽና እስከሚሄድ ድረስ ይኸውላችሁ ላሳያችሁ። ምክንያቱም ምን ያህል እንደሚርቅ ለምንደ ታውቃለች። ይህንን የምነግራችሁ የሆነ አሁን አገር ላይ ምናምን ቁጭ ይሉና እንደዚህ ነው እንደዚህ ነው የሚለዋሉ ቀላል የሚመስላቸው ሰዎች አሉ። አሁን እንዲ እኔ ሊሆን በፍጥነት ነው የምሰራው ማለት ነው። እና እንዲ ከዛ ድረስ መጥቼ አሁን ደግሞ በሌላ ቦታ ዞሬ ነው የመጣሁላችሁ ማለት ነው። እና አያችሁ፣ ኩሽና እስከምገባ ድረስ ማለት ነው ይህንን ይመስላል። ይህን እራሱ ከሌላ ቦታ ከዛኛው ክላስ ነው ቀረጫ የመጣሁት። እና አሁን እራሱ ቅድም ማለት ነው ከዚህ ነው በዚህኛው በር ወጥቼ ነው እንዲያስቡት፣ በዚህኛው በር ወጥቼ ነው በዛ ዞር የመጣሁት ማለት ነው። አሁን በዚህ ቢሄድ እንትን ይላል ማለት ነው። እና ስለዚህ በጣም ከባድ ነው አንዱ ቤት። እና ስለዚህ አሁን በዚህ ጋር ቅድም ነው በዚህ ጋር ዞር የመጣሁት ማለት ነው። አስቡት ምን ያህል ቤቱ እንደሚርቅ፣ አንድ ዕቃ ለማምጣት የምትሄዱበት መንገድ ማለት ነው። አስበቴ እንደዚህ እንደዚህ ነው እና ውዶችዬ፣ ከተመቻችሁ እንማርበታለን ካላችሁ የአረብ ሀገር ስራ የሰው ሀገር ስራ ማለት ነው እንደ ልብ እንደዚህ ይፈል እንደፈለግን አንተኛም እንደፈለግን እንኳን የምንበላበት መጠበቅ ጊዜ የለንም ውዶችዬ። እና ስለዚህ ሰብስክራይብ ላይክ እያደረጋችሁ አበረታቱኝ የተመቻችሁ ካላችሁ እውነት አብረን እንደግ። ተያይዛችሁ ይችን የማዳምን ሸቃላ የማዳብን ቅመም እና አበረታታት የምትሉ ላይክ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔም ደግሞ ኮሜንት ላይ ጻፉልኝ። ላይክ እናንተ ሰብስክራይብ ያረጋችሁኝ ኮሜንት ላይ ጻፉልኝ፣ እኔም ደግሞ እናንተን ገብቼ ሰብስክራይብ አረጋችኋለሁ ማለት ነውና